ሳምረየ እያላችሁ ነው የምትሉት፣ ሳምረየ ያ እርስ በራሳችሁ ትጣላላችሁ ወይ ደግሞ ፕሮፋይል ለውጣችሁ ትመጣላችሁ። ፊት ለፊት የተጋፈጥ ደግሞ ይመጡና፣ አ ይቅር በለኝ በይ፣ ይቅርታ ይቅርታ ይቅርታ ብለሽ በይ፣ እንግዲህ ይቅር በለኝ አንድ በአንድ ጊዜ ግር ግር ግር። ግን አንዳንዴ በጣም ይገርመኛል ታስቡኛላችሁ ስንቶቻችሁ ናችሁ? ቤተሰቦቻችሁ በስነ ስርዓቱ እናንተን እንትን ብለው ያሳደጓችሁ ጠብቀው ማለት ነው። እናንተ ስለ ልጅ ታዝናላችሁ። ይሄ ስሁን ስለ ልጅ ያዝናል። የሶሻል ሚዲያ ነው አር ታዝናላችሁ አሁን መጀመሪያ አገራችሁ ላይ ያለው በሚሊዮን የሚቆጠር የድሃ ልጅን ዞር ብላችሁ የማታየው ራሳችሁ በማስወረድ እና በመውለድ የምትጥሉ ሴቶች የራሳችሁ ልጅ የማታሳድጉ እንዱ ለሀብታ ማሽቀጥ እኔ የምላችሁ ለሀብታ ማሽቀረብ ትወዳላችሁ፣ ለጀርመን ማልቀስ፣ ለፈረንሳይ እንዱ ግን ምን ሆናችሁ ነው? እስቲ አንድ ቀን ለናይጄሪያ አልቅሱ፣ ለአፍሪካ ሀገሮች አፍሪካ ውስጥ ለሚኖሩ ኢትዮጵያኖች ስ ያልቅሱ ምን ሆናችሁ ነው ግን ሁ ጊዜ ሁል ጊዜ ከታችሁ ናችሁ፣ አንገታችሁ ለአሜሪካ ነው የሚያዩ። አሜሪካ ድሀ እኮ ለሀብታም ማልቀስ የለበት። እውነት ነው ምላችሁ፣ ድሀ ለድሀ ነው ማልቀስ ያለበት፣ ለራሱ ነው ማልቀስ ያለበት። ስንቶቻችሁ ናችሁ የእህቶቻችሁን ማትጠይቁ? የእህቶቻችሁን ልጆች ምን አባታችሁ ታደርጋላችሁ? ስለኛ ልጆች ምን አገባችሁ? የእህታችሁን ልጆች ትጠይቃላችሁ? አጠይቁ የወንድማቸው ልጆች ጠይቃ የራሳችሁ ልጆች አትጠይቁ፣ ተዋችኋላችሁ አትጠይቁ። አፋችሁ ነው ይሄ ሁላ ነገር ያመጣባችሁ። እያንዳንዱ ሰው ለዚህ ሁላ ቀውስ፣ እጁ ላይ ያለው የማያስደስተው፣ የሚጠፋው ጤና፣ የሌለው የያዘው ነገር የማይባረከው፣ ሁል ጊዜ ክፋት ቦታ ላይ ስለምትወድቁ ብቻ ነው። እንደዚ በፊት ለፊት የምታብዱት ጨዋ ይጨዋ አለች። እናንተ እንደዛ አፋችሁን ስትለቁ እንደፈለጋችሁ ስትሳደቡ እሷ እያየቻችሁ፣ እኔ ስድባችሁን እንዲያውም ስደባችሁን ጮክ ብዬን ያስተላለፍኩላችሁ፣ እኛ ምንም ስለምናቃችሁ ምንም አይሰማም፣ ምንም አይሰማ። እኛ እኛ ቤታችንስ ቁጭ ያለውን ሻሌ ብላችሁ የምትሰድቡ ከሆነ ሀገራችሁ ላይ ፊንፊኔ በየሀገራችሁ መንገድ ላይ ህፃናቶች እየተደፈሩ ህፃናቶች ስጋቸውን እየሸጡ የምታዩአቸውን ምን ልትሉ? ቤት መቀመጥ ሻሌነት ነው። ስራ ሰርቶ መምጣት፣ ልጆችን ማሳደግ ሻሌነት ከሆነ ኦኬ። ትርጉሙ እንግዲህ አልገባን አልገባን። ወንድ ልጅ በኮታው ልጆቹን ወስዶ ማሳደግ ሼር ማድረግ ሴት ልጅ ይህን ያልሚያሰደብ ከሆነ ለዚያውም የሰለጠናችሁ ሶሻል ሚዲያ የምትጠቀሙ እንግዲህ ሰልጥናችሁ ነው አደለ? ትንሽ አትሊስት ማንበብ ትችላላችሁ። ስለምታነቡ ነው ሶሻል ሚዲያ ላይ ቲክቶክ አውርዳችሁ የምትጠቀሙት አደለ? ይህ የስልጣኔ ምንጭ ነው። አባት የልጆቹን ግዴታ መወጣት የስልጣኔ ምንጭ አደለ? ግዴታ ሴት ልጅ ብቻ ለልጆቿ መሞትና መታሰር መያዝ አለባት። ለዚም ከእናትየው ጭምር አብራችሁ አትኖሩ፣ ጉዳዩን አታቁ። የተነገራችሁ ነገር እንዳለ ውሸት፣ ኧረ ውሸት ነው፣ ኧረ ውሸት ነው። አተሳሳቱ ውሸት ነው ነው እያስረዳቸው ለሕዝብ ማስረዳት እያስረዳቸው ሳይሆን የሚረዱ ሰው ልጆች አይደሉም። በነገራችን ላይ ዚህ ሶሻል ሚዲያ ላይ ያለው የሚረዳ ሰው ሆኖ አይደለም። ጊዜውንም በአግባቡ እየተወጣ ያለ ሰው አይደለም። ለምን አባታችሁ ነው? የምናስረዳው ለምንድ ነው በይፋ የምናስረዳው ለምንድ ነው በይፋ የምናስረዳው እንደ ማንኛውም ጊዜ እንደ ማንኛውም ጊዜ መውሰድ ግዴታ መያዝ ያለበት ያስገደደው ሌላ እንዲገደድ ያደረገው ሌላ ምን አገናኘው ከኛ ጋር? ያስገደደው መንግስት ምን አገናኘው ከኛ ጋር? እዚህ ሀገር ነገር ናቸው። እዚህ ሀገር የምትኖሩ እዚ ሀገር ሌላው ነገ ታዩታላችሁ ሁሉም ነገር ይሄ አሁን እዚህ ላይ የሚከፍተው በሙሉ እግዚአብሔር ምስክር ነው። ነገ እየተለ ሶስት ሰው በዚህ ሳምንት እዚህ ላይ መጥቶ ካላለቀሰ ነ ጅ አደለሁ እኔ ጅ አደለ ሶስት ሰው ሶስት ሰው መጥቶ ደምንባ ካልተፋ እናንተ ይህን ሶሻል ሚዲያ ከለሩ ካልቀየርኩት እኔ ጅ አደለሁ። ለእናንተ ግን ነግራችኋሉ። ለእናንተ ከስሮ ናቸው ለምታዳምጡት። እኛ ላስገደንም አላችሁኩ። እኛ ምን የምናውቀው ነገር የለም። እንደዚህ አይነት ቦታ እንዲደርስ ያደረገው የራሱ የሆነ መንግስት ነው። እኛ አይደለም። ለዚህም ነው ዛሬ የምታዩትን ቤት የተገኘው፣ ለዚህም ነው እንጂ እስከ ዛሬ በአንድ ጊዜ ቤት አግኝቷል እንደ እሱ። አሁንም የራሱ ቤት አይደለም። የመንግስት ቤት ነው። ሆስቴል ነው። እስከ ፌብሯሪ ድረስ ነው የሚቀመጠው። ከዛ በኋላ ይታያል። የራሱ ቤት አይደለም፣ ሌላ ቤት። ይሄ የእሱ ቤት አይደለም። ይሄ እንደዚህኛው ቤት በግል በስምህ ያለ ቤት አይደለም። እስከ እንደዚያውም እስከ ፌብሩዋሪ ጊዜያዊ ነው። እሱንም ትላንትና እሷ ሳይን አድርጋ ነው በውሸት አትመኑ። ይሄ ህግ ያለበት ሀገር ነው። ብቻችሁን ምን የምታደረጉት ነገር የለም፣ አይቻልም። ሲስተሙ፣ የዚህ ሀገር ሲስተም እኛ ኮ መጀመሪያ ወደዚህ ስንመጣ እኮ? ስመጣ ተነግረናቸዋል። ይሄ ነገር ህግ ጋር ከደረሰ፣ ሌሎች ኢትዮጵያኖች ሲያደርጉ አይታችሁ እንደሆነ በጥቁር ነው ከቤት ይወጣል። መንግስት ለመንግስት ያሳውቃል። ስራ የለኝም የሚላል፣ ግን እዛ ቤት ውስጥ ነው የሚኖረው። በጎን ብሩን ይቀበላል። ብሩን ትሰጠዋለች፣ ይሰጣታል ለሚስትየው ከመንግስትም ትቀበላለች፣ ከዛም ትቀበላለች፣ ቤቷን ትሰራለች። እኛ ጋር እንደዚህ አይሰራም ልዩነቱ እኛ ጋራ ከዚህ በኋላ በልጅም በሚስትም በምናምን ስም የሚነገድ ነገር አይኖርም። ኢሌጋሊ መንግስት የሚያውቀው ከሆነ ማወቅ አለበት፣ በቃ መንግስት ማወቅ አለበት። ኦኬ ኢትዮጵያ ያለው ስላቅ ይችላል። እዚህ የምትኖሩ ለነገሩ ጫት የሚቅም ጫት ነጋዴ ምናምን ይሄ አታውቁት፣ ምክንያቱም እናንተ ኑሯችሁ ራሱ አውሮፓ ውስጥ ኑሯችሁ ራሱ የተዝረከረከ ኑሮ ስለሆነ ማለት ነው። እነዚህ ልጆች ሲስተም ሲስተም ውስጥ ስላሉ አይቻልም ነው ማሸት የማይቻልም፣ ወዲያነ ማለት የማይቻልም፣ መውጣት ማይቻልም፣ መግባት የማይቻልም፣ ልጆችን ይዞ እንደፈለጉ የት መሄድ እንኳን አይቻልም። የዚህ ነው ያለው አይቻልም። ኢትስ ሀርድ በቃ፣ እንደፈለጉ እንኳን ከልጆች ጋር እንደፈለጉ ለመሆን ግዴታ ፊክስ የሆነ ታይም ሊኖረው ይገባቸዋል ሁለቱ ሁለቱም ለልጆቹ እኩል መብት ስላላቸው ለማንኛውም ማንኛውም ባል ስለተፈራረሙ ስላልተፈራረሙ አይደለም። እዚህ ሀገር ብተፈራረም ባተፈራረም ችግር የለው ግን ሄደል ለመንግስት እሱ አባቱ ነው ካላችሁ ፋዘርሻፍት የሚባል ነገር አለ። ታምኖ እንትን ይደረጋል ይፈቀዳል። ልክ እንደ እናትየው እሱ መብታል። እሷም እኩል መብት አላቸው በልጆቹ ላይ። ያ ማለት እኩል መብት ካላቸው ልጆቹን የማሳ ቢጣሉም ልጆቹን የማሳደግ እኩል መብት አላቸው። ልጆቹ ላይ በሚያደርጉት ነገር በሙሉ እኩል መብት አላቸው። በሚወስኑት በሙሉ እኩል መብት አላቸው። አንዱ አልችልም ካለ እሱ ሌላ ጉዳይ ነው። አይ አንቺ ያዥ እኔ እሰራለሁ ካለ፣ ሁለቱም ተስማምተው ልጅ የሚጠብቅ ከኪንደር ጋርደን ውጪ ሌላ እንትን መንግስት ያዘጋጀላቸዋል። አላይነሴን ሞታ ሲንግል ማም ከሆነችም መንግስት ራሱ ከፍሎ ከፍሎ ልጆቹን ከኪንደር ጋርደን የሚያስወጣ እሷ ከትምህርቷ ከስራ ስትመጣ እንዴት እንደምትቀበል ያስተካክላል። ያንን እንዳያደርግ ግን ኦሬዲ እሱ አለ። እሱ ካለ ደግሞ ቅድሚያ ቻንሱን ለማን ነው የሚሰጥ? ይሄ እኮ በጣም እኮ እንደዚህ ጸብ ውስጥም እኮ የሚያስኬድ ነገር እኮ አይደለም መንግስት አንተ ስላለህ ኃላፊ እንጂ ለሱም ጥሩ አይደለም። አይ ኦኬ እኔ የለውም ቤት ቅምት አድርገው ልጆቹን እንዳያይ እንዳይደርስ ነው የሚያደርጉት። ያንን ደግሞ ማድረግ በጣም ቀላል ነው፣ ግን ልጆቹ ይጎዳሉ። ያላባት እኛ ያደረግነው ነገር ምንድን ነው? ልጆቹ ካላባት ማድረግ ኔቨር የለባቸው። እኛን እንዲያውም ልንመሰገን ነበር የሚገባው በነገራችን ላይ ነገ ልጆቹ አድጋ ያመሰግኑናል። ግን ችግሩ ይህ አይደለም ጋይስ ችግሩ በሰላም እኮ ነው በቃ ሁሉ ነገር ቆንጆ ነው የሆነው ችግር የሆነው ግን የቤቱ ጉዳይ ነው አለቀ ቤቱ ተሸመተ ተጠቀለለ ያ ያሰበው ነገር አልሆነም ሌት ሆኖ ስለደረሰው ትር አለ በቃ ይሄ ነው የሱ ችግር አንድና አንድ የሱ ችግር የሆነ ግዴታ መውደቅ የለባትም፣ አትቺም። ግን እኮ ለምንድን ነው ግን ከእናትና ከአባት ምንድን ነው የሚሻለው ነገር? ጊዜ እኔ አደለ እንዲቀኑ ሙሉም የሚይዛቸው ሰኮ ትምህርት ናት፣ ስራ ናት፣ አባቱ ከስራ ይሄ አባባላቸው አይገባኝም። ከአባት እናት ይሻላል። ምን አይነት ለውጥ እንዴት ለልጅ አባት እናት ይሻላል? ምን ጥርቅ ሲል በምን ምን አይነት አስተሳሰብ ነው ያለሽ አንቺ? ምን ማለት ነው ከአባት እናት ይሻላል? ከእናት አባት እንደዚህ ሌብልም አትስጡት፣ እንዲህ ብሎ ነገር የለም። እናንተም ስላላችሁ አይደለም ህጉ፣ እሺ አይልም፣ መንግስት እሺ አይልም። ጠይቁ አበሾችን። ተደብቀው እኮ ነው ተው። ብዙ ጊዜ ጭቅጭቃታቸው እንዲያውም አስቀርብሃለሁ እንዳታይ ነው ማደርገህ፣ ምናምን ነገር አንድ ሄዶ ልጁን ለተወሰነ ጊዜ አልታየም ከተባለ ፉል ዞግርሽት እናት ናት ምትወስደው። ፉሉ ፉሉ ፉሉ ይህንን ይፈልጋል እሱ? እርግጠኛ ነኝ አይፈልግም። ልጆቹን ማየት ይፈልጋል። ይህንን እንዲሆን ትፈልጋላችሁ? ካልከፈለ ካልረዳ ምናምን እኮ ማየት አይችልም። ይሄ ደግሞ ለእሱ ሳይሆን ለልጆቹ ጥሩ አይደለም። ለልጆቹ ጥሩ አይደለም። አባታቸውን እየናፈቁ ስላልከፈለ ብቻ ወይ ደግሞ ስላላሳደግም እንዲቀር ነው የምትፈልጉት? ህጉ የዚህን ያህል ጠንካራ ነው፣ የዚህን ያህል ትከፍላለህ፣ ትይዛለህ፣ ካልሆነ በቃ ትቆራረጣለህ። የዛ እኛ ልጅ ይዘህ በየሰዓቱ ወሪዝ ማይ ዳድ እንድትለን አንፈልግም። ሁለት ነገር ነው የሚያስበርጡት የሚሰራ ከሆነ ፉል ታይም ስራ ካለው ስራ የለውም ልጁ። ሚኒ ጆብ ትንሽጌ ስራ ናት ያለችው ነችው። አንድ ሰዓት ሁለት ሰዓት የምትሰራ አለቀ። ኦኬ ህጉን። እኔ እኮ ውሸቴት ማያደርስም፣ ማሸቴት ማያደርስም። ችግሩ ሌላ የተፈጠረው እንደዚህ እሳት አድርጎ እንደዚህ ያወጣው ኮ ልጁን ኮ ሌላ ነው። ሌላ ጉዳይ የቤቱ ጉዳይ ነው እንጂ እኮ ግዴታው እንደሆነ እኮ ያውቀዋል እኮ። እንዲያውም እኮ እሱ እኮ አንድ ነገር እኔ አሁን መናገርም አልፈልግም። እሱ የፈለገው እንዲያውም ሌላ ነው እውነት ለመናገር። ለዚህ ነው እዚህ የሚያወራውና ውስጥ የሚያወራው አንድ አይደለም። እግዚአብሔር ምስክሬን ነው። አንድ አይደለም። እኔ እኔ ይህም ጨለማ አይንጋልኝ። ሾክ ያደረገኝ ነገር አለ ማውራት ስለማልችል ነው እዚህ ላይ ልጁ ለእሷ ያላት እንዲሁም ሌላ ነገር ነው ሌላ ነገር። እዚህ ላይ ደግሞ የሚያወራው ምንድነው? ልጆቹ በጣም እንደሚወድ ኖ ኖ ኖ ኖ ኖ ኖ፣ ውሸት ነው ውሸት ነው። እንግዲህ በሁለቱ መሀል እኔ አላዋራሁት ብለህ ነገር በሁለቱ መሀል ያለው መድሃኒዓለም ነው አደለ? መድሃኒዓለም እና መድሃኒዓለም ምን እንዳለ ለእሷ ምን ብሎ እንደተናገረ ምክንያቱም እናንተ እንደምታዩት እኔ እግዚአብሔር ምስክሬን ለእናንተ የሚያሳየው ሰው አይደለም አቅቶት መሰለኝ ይወጣው ልጆቹን ጣሉብኝ ይህን መከን አታረጉም እንዴ እውነት አምስት ዓመት አሳድጎ ከሆነ አንድ ሳምንት ይዞ እንደዚህ ር ልጆቹን ጣሉብኝ ማኖሪያ የለኝም መንጥርቅስ የለኝ ወዲያውኑ ልጆቹን እንደያዘ ነው ወደ መኖሪያ ቤት የሰጡት ወዲያውኑ ማረፊያ የመጀመሪያ ምክንያቱም በእንደዚህ ስቴፕ ነው የሚሄደው ምክንያቱም እሷ ስራ ትሄዳለች ኔክስት ህይወት አላት። እንደዚህ እዚህ ሀገር ከስድስት ወር በኋላ ምናምን ልክ ሲቀበሉ ወዲያውኑ ነው የሚወስኑት። ወዲያውኑ እናተባለ ማረፊያ ተሰጠው። ከሁለት ሳምንት በኋላ ደግሞ ሌላ ትልቅ ማረፊያ ተሰጠው። አሁን የአሁኑ ቤት ራሱ እስከ ፌብሩዋሪ ነው። ለረጅም ጊዜ ለሶስት ወር ነው ይታያል። ይሄ እናንተ የለመዳችሁት ምንድነው ኢትዮጵያ ቆይ ነገ ቆይዛል እንዲህ ብሎ ነገር የለም። ሰከንድ በተለይ ልጅ ላይ ያላቸው ጥንቃቄ ልጅ ላይ ያላቸው ጥንቃቄ ልጅ ላይ ያላቸው እንትን በጣም ኃይለኛ ነጥቀውም ልጆች አንድ ነገር እንዲሰማቸው አይፈልጉም። ከአንተም ከአንተም ነጥቀው ቁጭ ያደርጋሉ። ከፈለ ሁለታችሁም እንዳታዩት ማድረግ ይችላሉ። የዚህን ያህል ኃይልም ያላቸው ለልጅ ያላቸው ሴፍት ማለት ነው። ገባችሁ? ጣጣ አይፈልጉም። ይሄ ጭቅጭቅ ምናምን እንደዚህ ትቀበላለ፣ ወዲያውኑ ትፈርማለ፣ ትሰጣለ፣ ትቆራረጣለ። ፍርድ ቤት የለ ምን ጥርቅ ስጌ የለ ምን ጥርቅ ስጌ የለ ወረቀት ነው የሚልክል በአባትነት ስም ራሱ አይኖር። ይሄንን ደግሞ እንደ እናት እንደ ልጆቹ የፈለገ ነገር ቢሆን ከመጀመሪያ ነግረናቸዋል የምትታገለው ሁሌ ሁሌ እኛም የምንታገለው ካላባት አያልኩ ቢሮጥም ራሱ እየሮጥ እንደምናሳ ምክንያቱም ልጅቷ በተለይ ሴቷ ልጅ ቅርር ባላቸው ከሴቷ ጋር እንዲያድጉ አንፈልግም። የፈለገ ችግር ቢኖር የአባቷ ምንም ይሁን ምንም ይሁን እንድታውቀው እንፈልጋለን። ዲቃላ አደለችም። ነገ የሴት ልጅ ብላችሁ እንድትሰድቧት አንፈልግም። ምክንያቱም እዚህ ኮሚኒቲ ውስጥ ስላለች ብቻም። ደግሞ የሚለፋ ነገር የለም እኔ አልፈልግም ብሎ ቁርጥ ካደረገ ደግሞ ምንም ችግር የለም። እንነግራታለን አልፈልግም የተባልሽ ልጅ ነሽ ብለን እናንተም ትነግሯታለች። ያንን ግን ቪዲዮ አለ ጋይስ ቪዲዮ በሙሉ አለ ቪዲዮ በሙሉ እዚህ ላይ የሚያወራው እና ዘለ የሚያወራው ፍጹም የተለያየ ነው። ፍጹም የተለያየ ነው። እኔም ዳሙድ ለታ ቪዲዮን ሲለቀው ኦኬ ዩቲዩብ እንድታዩለት እንድትመጡለት ምናምን የመሰለኝ የንጋ በንጋታው ሄዶ የተናገረውን የሚያመው እንዲያርጋኝ እንደዚህ ወጣው እንደዚህ ጋብጣው እንደዚህ ሆነው እንደዚህ ሆነው፣ ውሸት በጣም ውሸት በጣም ውሸት። ለነገሩ እኔ ለምንችዋሉ የእሱን ውሸት እኛ ለምንለነዋል እኔ በተለይ ለምንችዋሉ። እን እናንተ የምትፈልጉት ምን እንደሆነ ታውቃላችሁ። እናንተ የምትፈልጉት እኛ እንደዚህ አይነት ሰዎች አይደለም። የሚያስለቅስ አምስት ሳንቲም ነገር የለም ሶሻል ሚዲያ ላይ መጠን የምናለቅስበት ምንም ነገር የለም ምንም ነገር። አንደኛ የሚያሳዝንም የሚያስለቅስም ነገር አልደረሰብንም። የምንፈልገውም ነው እንዲሆንም አባትና ልጅ እንዲቀራረቡ እንፈልጋለን። እሱም እንደ አባትነቱ ለልጆቹ ጊዜ እንዲሰጥ እንፈልጋለን። ከኛ ጋር ምንም ግንኙነት ባይኖረው፣ ከምናትዮም ጋር ግንኙነት ባይኖረው፣ ከልጆቹ ጋር ግን ግዴታ ግንኙነት ያስፈልገዋል። ለዚህም ነው እዚህ ላይ የሚያወራውና እናንተ ጋር የሚያወራውና እያንዳንዱ ና እባክህን ልጆቹ ናፍቀዋል ተብሎ ስንቴ ስንቴ ልጆቹን ከለከሉኝ ይላል። ስንቴን የተጻፈለት ሴቷ ጠየቀ። ስንት ጊዜ አይመቸኝም እኮ ነው ያለው። አይመቸኝም በዛት፣ አይመቸኝም በዛት፣ አይመቸኝም በዛት። ይሄንን አውጥተን እንለጥፈው፣ ይለጠፍ ከዋትሳፑ ላይ። ለምንድን ነው እኔ ከነበርኩበት አካባቢ ይህንን ቤት እኮ እኛ እኮ ርቀት የሚያስጠላ ከተማ ነው ከተማ እንኳን ልጅ አይደለም። እኔ ጠላት እንዲኖርበት አልፈልግም። ለምንድነው ወደዚህ ይመጣ ነው? እሱ ኮ ነው ያስመጣነው ወደዚህ ደዚህ ለሱና ተብሎ እኮ ነው ይሄ ቤት። ምን አእምሮ ነው ይሄ ቤት ስታዲየም ነው የሚያክለው? ምንም ግን ጥቅም የለው ከዋጋው ንረት በስተቀር። ከነገን አካባቢውም ጥሩ አይደለም፣ ለልጆች የሚያድጉበት አይደለም። እንደኔ ለምንድነው ወደዚህ የመጣነው? መጣን ለሱ እኮ እንዲቀርበው እኮ ተብሎ እኮ ነው እንጂ ያለውበት አካባቢ ቤት ፈልገን በባንክ ይገዛለው። እንግዲህ ክሬዲት መቀመጥ እንችላለን። ለምንድነው ራሱ እኔ አልች ልጆችን ማየት የምችለው እዚህ ካልመጡ ብሎ እኮን የመጣ ነው። ይሄንን ሁላ እናንተ እንድታምኑን እንዲ ብሎ ነው እንደዚህ ብሎ ነው እንበል አንልም። ሁ አሪው ሲጀምር ማናችሁ እናንተ። እዚህ እስከመጣን በኋላ ስንት የመጥቶ አይቷቸዋል ልጆቹ በተባልበት ሰዓት አሉ። ነው ለዩቱብ መስሪያ ነው የሚወስዳቸው። ለዩቱብ እና ለዩቱብ መስሪያ እኛ ይሄንን ሁላ ደግሞ የምናስረዳበት ምን ስለሆናችሁ ምን ስለሆናችሁ ሁ አሪ ሕጉን የዚህን ሀገር ሕግ የሚያውቅ ያውቀዋል። የዚህን ሀገር ሕግ የሚያውቅ በነገራችን ላይ ያገባችሁ ምን ያላችሁም እራሱ በስነስርዓቱ አታውቁትም ሕጉን። ምክንያቱም ሁለታችሁም የሶሻል ሚዲያ ተረጂ ናችሁ። የሶሻል ተረጂ ስትሆኑ ወይ አርባ ሳምንት ተረጂ ምናምን ስትሆኑ ሁለት ባልና ሚስት ተረጂ ከሆኑ እንደ ሰው የማይቆጥሯችሁ እንደ ሰው የማይቆጥሯችሁ እናንተም እየተቀበላችሁት፣ ተቀበላችሁ፣ ልጆቹን ስለምታሳድጉ። እዚህ ጋር ግን ያለው እንደዛ አይደለም። ሰራተኛ ናት፣ ተማሪ ናት። ስለዚህ መንግስት ያናግራታል። ለምስራ ሽንተው ተውሽ ደሞዝ እየከፈልሽ ለምን ትምህርት ሽንተው እየተከፈለሽ ነው? ኦኬ፣ ልጆቼን እዚህ እየጠበቅኩኝ ነው። ኖ ኖ ኖ ኖ፣ የት አለባታቸው? ሪፖርት አላደረገንም። ገባችሁ። ከዛ እሱ ላይ ስለ ይፈልጉታል፣ እሱን በጎን ይፈልጉታል። ሁለተኛ ነገር፣ ሁለቱ ደግሞ ሲገናኙ የማይስማሙ ከሆነ የሚጣሉ ከሆነ የማይግባቡ ከሆነ ኦሬዲ ነገሮች በሙሉ ያልቃሉ። ወደ ጸብ የሚሄዱ ከሆነ ማለት ነው። ምን ስራ የለውም ውሸት ድሮም የለውም እንኳ ነው። አንድ የሆነች ትንሽ የሚኒ ጆፕ አለችው ሌላ ስራ የለም። ስለዚህ ምን ያደርጋሉ እነሱ? አሁን እነሱ ወደ ፀብም አይደለም ምንም አይደለም። ኦኬ፣ እንዴት ነው አብራችሁ አትኖሩም? አዎ፣ ተለያይታችኋል። እንዴት ነው ታዲያ ልጆቹ ቴክ ኬር የምታደርጉት? ምክንያቱም አንዱ የስራ ፍላጎት አለው የጀመረው ነገር አለ፣ አንዱ ደግሞ ቁጭላ። ስለዚህ ይህንን ለማድረግ ደግሞ አንተ ጋ ያለው ነገር ምንድን ነው አሁን እኔም ስራ አለኝ፣ ተማሪ ነኝ ቢል የሁለቱም ሰዓት የሚስተካከልበትን ይፈልጉና ለልጆቹ ዴኬር ወይንም ደሞ ተነጋ አብረው እንኳን ባይኖሩ ተነጋግረው አንደኛው በሽሽት አንደኛው ደሞ አርገው መጀመሪያ እዚህ ቤት የሚተነጋገሩት ይሄ ነው። ጸቡም የመጣው በዛ ነው። እንደዛ አርገው ነው የሚለያዩዋቸው። ካልሆነ ግን ከሁለቱም ልጆቹ ሊነጠቁም ይችላሉ። ካልሆነ እናት እኔ ብቻ እችላለሁ፣ ትችያለሽ። ካልሆነ ደግሞ ጠቅለል አድርገው ለእናት ይሰጣሉ። አይቀጥለው ለአባት ይሰጣል። ስለዚህ ይህንን ደግሞ የሚያደርገው መንግስት ነው። እኛ መሰረዝ አንችል፣ መደለዝ አንችል፣ ምን ማለት አንችል። አንደኛ የተቀማም ነገር የለም፣ የተጣለም ነገር የለም። አይ ትምህርትሽን አቁሚና ትምህርትሽን አቁሚና ስራሽን አቁሚና ያ እናት ነሽና ለልጆችሽ ብቻ አድርጌ አም ትምህርቷን ትሄዳለች። ያ ነገር ግን እኔም አልችልም አይቻልም አይቻልም መክፈል አለበት ለልጆቹ ዞግርሽት መክፈል አለበት ያንን ይጠይቃሉ። ማን ነው ዞ ግርሽት የሚከፍለው ለልጆቹ? ንታልት ማን ነው የሚከፍለው? እሱ ዞ ግርሽት ስላለው ማለት ነው። ምን ይባለው አባት ስለሆነና መብት ስላለው ለልጆቹ የሚከፈል ነገር ማን ነው የሚከፍለው ብላ ይጠይቋቸዋል። ለዛ ደግሞ ማረጋገጫ የማይከፍል ከሆነ ደግሞ ይሰረትና ለእናት ብቻ ነው የሚሰጠ። ስላልከፈል ምንም ነገር ስላላረገ ለእናት እናትም ዘሴ ነው። ለሁለቱም ህጉ አንድ ነው። ሁለቱም እያወሩ ማሳደግ ይችላሉ። እሱን ለምዳቸዋል። ሌብነት በኋላ ላይ ስሬን ተውስ። ሁለቱም እያወሩ ማሳደግ ይችላሉ። እንትምእንት ሳይከፍል ይሄ እንደ አበሻው ከመንግስትም ከዚህም እየተቀበለ መጥፎ እኮ ነው እሱ። ብዙ እኮ የአበሻ ሴቶች እኮ የሚያደርጉት እኮ ያንን ነው። ወንዱ ግን አቅ በዚህ በኩል መቶ ብር ሰትሻለሁ፣ በዛ በኩል እልክ፣ መንግስት ከዛ ጠቅልሎ ጠቅልሎ ይልክለታል። የሀያ ዓመት የሰላሳ ዓመት ወይ ደግሞ ልጁ 18 ዓመት ሲሞላ፣ እሱ እኮ እዚህ መቶ መቶ ብር እኮ ሰጥቷል። ከዛ ሚስት ትዋሻለች። ስንት ብር ሰጥቶሻል? ሁለት መቶ ብር ሰጥቶኛል። ፈርሚ ማስረጃ አምጪ ብሎ ነገር የለም ጥቅልል ያደረግልህና እሷን መቶ ብሯን እዚህ ተቀብላለች፣ በሆን ወይ ሁለት መቶ ብሯን ያ። ከዛ መንግስት የሆነ ሰዓት ላይ አንተ ልክ የሆነ ነገር ልስራ ወይ የሆነ ነገር ላርግ ስትል የልጁን እዳ የ18 ዓመት ጋማ ይላል። ለዚህ ነው የምትበሩት፣ የምትከንፉት፣ ገደል ውስጥ የምትገቡት ስ ስለዚህ ልጅቷ ደግሞ ይሄ እናንተ እንደምታያቸው ይሄ ተራ ከአሳ ጋር የመጣች ልጅ አይደለች፣ ወይንም በስነስርቱ እዚህ የተማረች ልጅ ናት። ስለዚህ ይሄ ነገር እዳ እንዳያመጠና ክሊር በሆነ መንገድ በህግ በኩል እራሱ ነው እንዲሄድ ያደረገው፣ ደግሞ እራሱ ነው እንዲሄድ ያደረገው። አትሊስት ጊዜ ነበረ፣ የተወሰነ ጊዜ ነበረ። ራሱ ቤት ፈልጎ አግኝቶ ስራ ይዞ እኔም ስራ ይዣለሁ፣ እንዲህ እንዲህ ነው፣ እንዲህ እንዲህ ነው፣ ቤት ጥስጉድ የሚካፈሉትን ይካፈላሉ፣ ልጆቹን እይዝላቸዋለሁ ትንሽ ጊዜ። እኔ በዛ ምንም ችግር አልነበረብኝ፣ ግን ራሱ ነው ራሱ ነው ራሱ ነው፣ ለዚሁ ላይ በቃ ራሱ ግን የሚፈረደው ማን ነው? በኛ ላይ የምንሰደበው ማን ነው? እኛ እሱ ያም እኮ አይደለም እዚህ ውስጥ ያመጣው። በነገራችን ላይ በልጆቹ እንት ማለት እሱ እኮ ያንን እኮ ደስ ብሎታል። አልኮ ለምን መሰላችሁ? አልከፋውም እኮ በልጆቹ እራሱ እኮ በመያዝ ምክንያቱም ልጆቹን እሱን በእንደዚህ ተፈቅዶለት መያዙ እኮ አልከፋውም እኮ። እሱ የከፋው የቤቱ ጉዳይ ነው። ልጆቹ እኮ ከሄዱ እኮ ሳምንት እኮ አልፏቸዋል፣ ሁለት ሳምንት እኮ ሆናቸዋል። ለምን አሁን ወጣ ለምን አሁን ወጣ? አልከፈውም እኮ ምክንያቱም ለሱም ግልግል ነው። ልጆቹን ይይዛል፣ ዩቱብን ይሰራል። በቃ ለሱም ተገላገለ፣ ከመንግስት ጭቅጭቅም ከምንም። ዩቲዩብን ይሰራል፣ ብሩን ይካፈላል። ምናልባት በሌላ ነገር ሊጣሉ ይችላል። እሱ ያናደደው ያ አይደለም። እውነት እግዚአብሔር ምስክር፣ አይደለም። የቤቱ ጉዳይ ነው ያናደደው፣ ጨስ ያደረገው ባንዴ፣ ዱብ ሲልበት ጨስ ብሎ ወጣ። ችግር የሆነ ያ እንጂ እኮ የልጆቹ ጉዳይ እኮ አይደለም። የሚያናድደው ቢያናድደው ማ እኮ ስንት ጊዜው ናቸው? አሁን እኮ ሶስት ሳምንት እኮ ሆኗቸዋል። አሁን አርብ እለት እንደዚህ ይናደዳል? ሁለት ሳምንት በሙሉ ይዟቸው፣ አስር ቀን፣ ሁለት ሳምንት አስር ቀን ይዟቸው አሁን ባንዴ እንዲናደዳል? አይደለም አይደለም። እሱ ሲያልመው የነበረው ያለው ነገር በሙሉ ትወድቃለች እንዲህ ትላለች የተባለው ነገር በቃ ሲባልበት ጊዜ የዛኔ ር ያለ ታዲያ አም ሶሪ አም ሶሪ ምንም ልንረዳህ አንችልም። ያና ትልሽ ልጆቹን ይዞ ይቶብ ይሰራል። እናንተ ደግሞ አጫፋሪዎች አላችሁ እንትን ብላችሁ ዋይ ዋይ ዋይ እያላችሁ